የሚሞትለት ነገር የሌለው ሰው ከሞተ ሰው ተለይቶ አይታይም ይባላል። እስኪ የምትሞቱለት ነገር ምንድን ነው? ይሄ ነው ልትሉ እንችላላችሁ። ስላም ሊሆን ይችላል፣ ሀገሬ አይዶ ነው፣ አላውቅም ብቻ ማለት ነገር ሊጠቀስ ይችላል። ሞትለት ለምትሉት ነገር ምን አድርጋችኋል? ሁለተኛው ጠቂን አድርጌያለሁ፣ ይህን ምናምን ፈጽሜያለሁ ሊሆን ይችላል። ያደረጋችሁት ነገር ምን ያክል መልካም ተጽዕኖ ነበረው? ሶስተኛው ጥያቄ ነው ይህን ነገር ኢስላም ነው ብለን ንውሰድ። እኛ እንደ ሙስሊም ምንሞትለት ነገር ወይም አላህ ነው ወይ መልክተኛው ስላ ሰለም ናቸው። ብለን ዞሮ ዞሮ እነሱ የተውልን ነገር ነው እየተከተልን ያለ ነው እና ቁረይሾች አንዴ ከአባን አፍርሰውት ነበር እንደምታውቁት፣ ነቢዩ ነቢይ ከመሆናቸው በፊት ማለት ነው። እና ከአባን ካፈረሱት በኋላ ሀጀር አልአስወድን ማን ቦታው ላይ መልሶ እንደሚያስቀምጠው ሽኩቻ ውስጥ ገቡ። በቃ ሰይፍ እስከመማዘዝ ደረሱ እና ከዚያ መጨረሻ ላይ አንድ መፍትሄ የመጣላቸው፣ አሁን በዚኛው በር የሚገባው ሰው ይፍረደን እሱ ያለው ሰው ሀጀር ላስወድን አንስቶ ያስቀምጣል፣ ያን ክብርም ለታሪክ እየተወራለት ይኖራል ብሎ ወሰኑ። ከዛ ነቢዩ ሰለም አላህ ሲፈልግ ደግሞ ነቢዩ ገቡ በዛ በር። ከእዛ ነቢዩ ሰለም ያው እንደምታውቁት በጣም ብልጥ ጮሌ ነበሩ እና ጨርቀምጡልኝ አሏቸው። ከዛ ጨርቅ አመጡላቸው። ከዛ ሀጀር ላስ ወደ መሀል ላይ አስቀምጡና በሉ እያንዳንዱ ጎሳ ተወካይ ጫፍ ጫፍ ጫፍ ጫፉን የጨርቁ የያዘና ቦታው ላይ ወስዳቸው አስቀምጡት። ስለዚህ ሁሉም ጎሳ እዚህ ትልቅ የሆነ ሚና ኖሮት ትልቅ የሆነ ስራ ላይ ተሳትፈዋል ማለት ነው። በዚህ መልኩ ችግሩን ፈቱት። ፖንቴ ዚህ ቀር ኢስላም ሀጀር ላስ ወድ ከፈልጋችሁ ኢትዮጵያ ሀገራችን ብላችሁ ያስቡት። ከዚያ መቀመጥ ያለበት ቦታ አለ። ምክንያቱም ከቦታው ወርዷል። ምናስቀምጠው ደግሞ እኛ እንዴት ነው የምናስቀምጠው? ልክ ጨርቁ እነዚ ሰዎች እንደያዙት በጋራ በመያዝ በጋራ በመሆን ነው። ስለዚህ ኤቭሪዋን ሊያበረክተው የሚችለው ነገር አለው። የሆነ ሰው የለቀቀው እንደሆነ ይንሸራትታል፣ ዝቅ ይላል። የሆነ ሰው ሸርተት ያለ እንደሆነ አንዱ ማይሞላ ከሆነ አብረን ነው ምንወድቅ ኢተቁ ናራ

ሁላችንም ማድረግ የምንችለውን ነገር እናድርግ። ማንም ላይ አናሳብ። ኤቭሪዋን መስኡሉን አንነፍሲ ሁሉም ስለ ራሱ ነው የሚጠየቀው፣ ስለ ማንም አይጠየቅም። ማን አላህ ጋ ብቻ ለብቻ ስለሆነ የምንቆመው ማለት ነው። ሰላም አለይኩም ወረሕመቱላሂ በረካቱ